ሰላም ጤና ስጥልኝ፣ እንደምናላችሁ ውዴቅን የሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ለየት ያለ የአዋዜ አሰራርን አሳያችኋለሁ፣ እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተታቸው እንደሁል ጊዜ ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና ላይክ እያደርጋችሁ አብራችሁ ሆኑ። ወደ አሰራሩ እንሄዳለን። በቅድሚያ እዚህ ጋ የሚያስፈልገኝ ግብአት አዘጋጅቻለሁ። በርበሬ የተጠቀምኩት በርበሬ ሶስት መቶ ግራም በርበሬ ነው ስናፍጭ አንዳንድ ቆሻሻ ካለው ለቅመን በሙቀጫ ወይም በቡና መፍጫ ተፈጭቶ የተዘጋጀ ስናፍጭ ያለኝ። አንድ የሾርባ ማንኪያና ግማሽ ይጠቀማለሁ። ዝንጅብል እና ነጭ ሽንኩርት አንድ የሾርባ ማንኪያና ግማሽ የተፈጨ ሽንኩርትና ዝንጅብል፣ ጨው አንድ የሾርባ ማንኪያ፣ ዘይት ሁሉንም አልጠቀመውም። ምን ያህል እንደምጠቀም እየሰራው አሳያችኋለሁ። እና አዋዜውን ካዘጋጀን በኋላ ማስቀመጫ የሚሆን ጠርሙስ ወይም ሸክላ እንጠቀማለን። ሙቁሃ ይኸው እዚህ ጋር ሙቁሃ አዘጋጅቻለሁ። በመቀጠል ጎድጓዳ እቃ እናዘጋጅና ሁሉንም ቅመማ ቅመሞችን በርበሬውን አንድ ላይ ሁሉንም እንቀላቅላቸዋለን። በጣም ቀላል ነው። ሰብስክራይብ እያደረጋችሁ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ አድርጉ። መጠኑ ድጋሚ ልንገራችሁ፣ 300 ግራም በርበሬ አንድ የሾርባ ማንኪያና ግማሽ የተፈጨ ስናፍጭ፣ ጨው አንድ የሾርባ ማንኪያ። ሁሉንም ቅመማ ቅመሞችና በርበሬውን አንድ ላይ ከዘይቱ በስተቀር ሁሉንም አንድ ላይ እንቀላቅላቸዋለን። የዚህም በርበሬ አዘገጃጀት ከዚህ በፊት የሰራሁት ቪዲዮ ነው፣ እዩት፣ ተጠቀሙበት። ቅመማ ቅመሞችን አንድ ላይ በደንብ አድርጌ ለውሰውና የሞቀውን ውሃ እጨምራለሁ። ከዚያ በኋላ በጣም ቀጭንም ሳይሆን ወፍራምም ሳይሆን ቆንጆ አድርገን እንለውሰዋለን። በደንብ መቀላቀል አለበት። ውሃውን ቀስ ቀስ እያለን ነው የምንጨምረው። አንድ ጊዜ አይንጨምርም ማለት ነው። መካከለኛ ወፍረት እስከሚሆን ድረስ በደንብ አድርጌ እቀላቅለዋለሁ። ይሄ አዋዜ እንግዲህ ለውጥ መስሪያነት አያገለግልም። ለጥሬ ስጋ መብለያ፣ ለጥብስ አሁን በዓል ነው መምጫው። እንግዲህ ለበዓል ጊዜ ቀድማችሁ እንደዚህ አዘጋጅታችሁ መጠቀም ትችላላችሁ። እንደዚህ ካዘጋጀን በኋላ ለአንድ ሳምንት የሚሆን ውጭ ላይ እናስቀምጠው እና ከዚያ በኋላ ግን ከአንድ ሳምንት በኋላ ፍሪጅ ውስጥ አስቀምጠን መጠቀም እንችላለን። በጣም አጭር ቪዲዮ ነው፣ ላይክ አድርጉ። እንደዚህ አድርጌ እንግዲህ በደንብ አድርጌ ቀላቅዬ ካዘጋጀሁት በኋላ በጣም ወፍራም ሳይሆን፣ በጣም ቀጭን ሳይሆን፣ ቆንጆ አድርጌ እንደዚህ ለውሻዋለሁ። በመቀጠል እቃችን ላይ ዘይት እናደርጋለን። ዘይት ከስር እናደርግና ያዘጋጀነውን አዋዜ እንጨምራለን። እቃውን በበርበሬ ብታጥኑት የበለጠ ቆንጆ ነው። የምናደርግበትን እቃ በበርበሬ ማጠን ጥሩ እንዲሆን ያደርጋል። ከዚህ በኋላ እንግዲህ ከታች ክፍተት እንዳይኖረው አድርገን በደንብ እንሞላዋለን ማለት ነው። ክፍተት ካለው ግን ቶሎ እንዲበላሽና እንዲሻግድ ስለሚያደርግ ክፍተት እንዳይኖረው አድርገን ከሞላን በኋላ ከላይ ነው ዘይት ያደረግኩት። ከላይና ከታች ዘይት ተጠቅሚ ያለው። ሌላው ደግሞ ስንጠቀም እርጥበት የሌለው ማንኪያ መሆን አለበት። እንግዲህ በዚህ መልኩ አዋዜን ሰርታችሁ ተጠቀሙ። ስለተከታተላችሁኝ፣ ስለምሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። ቻው